ሁለት ትሮሊ ይገባል ቤቴ ውስጥ እቃ። ይሄ ለወር ነው ብዬ እናገራለሁ እንደ ማንም ሰው። ይሄ ለወር ነው፣ ግን በመሀል ካለቀ አትሊስት አትሊስት ለሁለት የሚሰራ ሲቀርሽ መንገድ አለብሽ። ለእኔ ከመንገድ አይደለም የማመጣው፣ አይደለም ይዤ መምጣት አለብኝ። እሷ ምሳ ሰዓት ለምትሰራው ነገር ጠዋት ትነግረኛለች። አሁን ምግብ ላይ የምትጨምረውን ጨው አሁን ትነግረኛለች። ላልናደድ ነው ላልቆጣ ነው። ለዚህ ደግሞ እኔ ልሳኔ ይዘጋ። ወላህ ለአዚም ልሻለው። ሀቡ ሀያት ሀያት፣ በታሪክ ለማንም ሳይድ አታደርግም። እኔ አይደለሁም ሀያት ሀያት፣ አንቺ አይከብድሽም። አንቺ ስትሰሚ አትነግሪኝም፣ እንኳን ስላት ማማ። አንቺ ስለማትሰሚኝ ነው። እኔ ከውጭ ከአንቺ ጀርባ ስንት እንነጋገር የለም ወይ? እኔን ክፉ አታድርጊኝ። ዱቄቴ የምትለውን ቤት ውስጥ ጧት ጧት ሰሙን ለሁሉም ይመጣል። ጅብን የፈለገ ጅብን ቀባ ማርማራት፣ እኔ ገብቼ ልቀባላቸው አልችልም። ቤቴም ውስጥ ደግሞ ሁለት ሰው ድስት እንዲከፍት አልፈልግም። እሱን ጥያቄ እኮ ገና አልመለሰችም። አትቀቢ፣ እንዳትነኪ ይህን ሰራተኛ እንዳይበላ ብላ ተናግራለች ወይ ብዬሽ እኮ ጠይቄ፣ ገና እሱን ጥያቄ አልመለሰችም። ሁለት ሰው ድስት እንዲከፍት አልፈልግም ብለሽ ነው ያቆምሽ። አልወድም። አንድ ሰጥሷለች፣ ኃላፊነት አለባት ቤት ሽ

ከዋሸሽ ዛሬ ያልፈር በሆነ ነገር በጤና በምን ሊቀጣሽ ይችላል። ከዋሸሽ ሳትዋሽ ሀቁ ተሳስተሽን እንኳን ብትሳሳች ከጎንሽ እንቆማለን። ተሳስተሽ አይዞሽ። ሰሞኑን ማይሳሳት ሀቁን ነው እንድትናገር የሚፈልገው አላህ ብለሽ ሀቁን ተናገሪ። ምንም ነገር አትፍሪ። እሽ፣ እኔ ሀቁ እንኳን አይደለም አሁን ከእሷ ወጥቼ ሚዲያ እውነቱን ይወቅ ብዬ ነው እንጂ እሷ ጋር ሆኜ እኔ አልፈራዋትም። እሷም እንደ አንቺ ያሸነፈኝ ሰው የለም ብላለች። እኔ አልፈራትም አላህ አይደለችም። እሷ ስለ ጮኸች ምን ስላለች ምን ስላለች አልፈራትም። እዛም ተጋፍጫታለው ስልኬንም ስልከንም ለመቀማት ተደጀን። በጣም ቦጫጭራኛለች። ያየሁት እንኳ ወላሂ ማታ ካረፍኩ በኋላ ነው። እና ሃይዋት መሰከረም ያልኩበት ምክንያት አምስት ኪሎ ዱቄት ለወር ነው የመጣው። ወላሂ ጌታ ሻሂዴ ነው። ለሷ ዳቦ ቆሎ ቆርጣላታለች። በመካከል እኔ እንትን ፈጣይ ብዙ መስራት አልችልምና፣ ምንድን ነው ይሄ ቆቀር የሚባል የሆነች ልጅ አሁንም ቤት አለች። ያቺው ልጅ የሆነ ያቺ አንድ ቀን ሰርተው መሻላልኝ አብለን ሁለተኛ ቀን ሰርታለት ከአምስት ኪሎ ላይ ተበላሽና መዲናም ጭዴ ስትል ማማ ለዓይኔ አላማረኝም አንቺ ፊት የሚቀርብ አይደለም ብዬ አልሰጠኋትም። ሁለተኛ ከዛ መጨረሻ ለአስራ አራት ሰው ነው የተሰራው ቁርስ። አንድ አንድ ቂጣ ልክ በቃ ፖፍት ብሎ ሳስ አድርጌ ቂጣ ቅቤን ያሉት ቅቤ ቀብቼላቸው እየበሉት፣ ከዛ በዛው በሩቢያኗን የሰራኋትን ቁጥሯን ራሱ ፎቶ አንስቼ ይዣታለሁ። ያችን ሰርቻት በዛ ነው ጠቡም የመጣብኝ እና እንትን ሩቢያን አልበሉምና አሶር ላይ ፈጣይ እርስሪላችሁ አለችኝ። ማማ ዱቄቱ እኮ አልቋል። አምስት ኪሎ ነው የመጣው ያ ደግሞ ዛሬ ለአስራ አራት ሰው ስለሆነ የተሰራው። እንደውም አንሷቸዋል። ውስጥ ያሉት አልጠገብንም ብለዋል። አምስት ስለሆኑ ስድስት አስገብቼላቸው አልኳት። እንዴት እያንዳንዱ አንድ ካስገባችላቸው በቂያቸው ነው፣ ስድስት ገብቶ እንዴት አነሳቸው ስትለኝ በቃ አነሳናሉ አልኳት። ከዛ በጣም ተቆጣች። ሃዩ እዚያው አጠገቧ ናት ሃዩ በሌላ ጊዜ ከዛ ለምን አለቀ በማለት ተጣላንና ሃዩ እዛ ቁጭ ብላ፣ ሌላ ጊዜ ስትጠየቅ እኔ በድቄት ማለቅ ስትጨቃጨቁ አልሰማሁም ማለች። እንግዲህ ወላሂ ዛው ናት። እኔ ደግሞ ምን አልኳት? ማማ ተያት፣ ነገር ለማብረድ ሀዩ ኤሪፎን ስለምትጠቀም አልሰማችኝ ይሆናል፣ በቃ ተያት አልነገርሽኝም እንደ ማለት ማለት ነው እሷ ጋር እና ያንን ሁሉ እዛ ቁጭ ብለን ሀያ ስናወራ ያልሰማች፣ ሌላ ጊዜ የምንጨቃጨቀው ለብቻችን እንዴት ነው ሀዩ ምስክር የምትሆነኝ። ይሄንን ደግሞ ነው ያስረድሽው እምትናገሪያት አንዳንድ ነገር ስራ ነበርኩኝ ከስራ ስመለስ፣ እኔ እንዲ እንዲ ብዬ የማልዘረዝረው የሆነ ችግር ቤት ውስጥ ቅዳሜ ነበር ኮምፕሌን የተደረገው። ሲጀመር እሁድ ዕለት ስመጣ ስለ ችግሩ በደንብ ሲያስረዱኝ፣ ልጄ፣ ባለቤቴ፣ ኢማጅን እንግዲህ። አሁን ልጄ ሴቷ ልጄ ካሊፊያ ዩኒቨርሲቲ ናት ያለችው ሳምንቱን ሙሉ ቆይታ ዊኬንድ ላይ ነው የምትመጣው። ዊኬንድ ላይ ስትመጣ የቤት የሆነ ጥሩ ነገር ማግኘት አለባት። ኦኬ። ልጄ፣ ባለቤቴ እንደገና ደግሞ እቤት ውስጥ ያሉት ሁለቱ ሰራተኞች ማለት እላይ ቤት ያሉት ማማ እንደዚህ እንደዚህ ሆኗል፣ አንቺ ትላንት እንዲሁ ዝም ብለሽ አስተካኪ ነው ያልሻት እንጂ ይሄ ነገር እንዲህ ነው የሆነው ብለው ዘርዝረው ሲነግሩኝ ሄድኩኝና፣ በጣም ነው ማከብራት። በጣም እንዲህ የምትናገሪያት ሰው አይደለችም። ከፊዚካሏም ከምኗም ከምኗም ስራዋም የምትነጫነጫት የምትጨቃጨቂያት ሰው አይደለችም። ሄድኩኝና፣ መዲና ለምን እንዲህ እንዲህ ሆነ? ደግመሽ አታድርጊው የሚያንስሽ ከሆነ የምትሰሪው ነገር ይሄን ጨምሪ ይሄን ጨምሪ ብዬ ተናግሬ ወጣሁኝ። ገባሁኝ ክፍሌ ክፍሌ ስልሽ ማጠቢያ ክፍል ቁጭ ላለው ብቻዬን መሆን ስፈልግ የምሰራው ነገር ሲኖረኝ እዛ ቁጭ ብዬ እያለ መጣች፣ ቡና ይዛልኝ ነው መሰል። ስትመጣ አልቅሳለች። በጣም ነው የተናደድኩት። አልቅሳ ሳያት በጣም ሀያት፣ አለች ሌላ የኪችን ልጆች አሉ ብሬክ መተን ነው። ስለዚህ በጣም ተናድቼ ምን ስለተናገርኩሽ አለቀሽ አልኳት። ስለምደነግጥ ነው እንዲህም ስላላረግኩ ነው ስትለን እና አስተካኪ ማለት እንዲህ ምን ያስለቅሳል ብዬ ጥያት ወጣሁኝ። እንዲያውም ቡናዬንም ሳልጠጣ ምን ሳልል ገባው ላይ ቤት ቆይቼ ትንሽ ተመለስኩኝ። አሁንም ያው እሷ ለማብራራት ትሞክራለች። ሀያትን ጠራውኝና ሀያት ይሄ እንዲህ አይደል ወይ እንዲህ አይደል ወይ እያልን ስንነጋገር ወጣችና ኪችን ሄደች። ከዛ ተከትያት ሄድኩኝ ኪችን አሁንም ያሟል እን አሁንም ላናግራት ነው የሄድኩት። ሲሄድ ስልክ ታወራለች። ስልክ ስታወራ ምንድን ነው ይመስልኝ ሌበር የምትከሰይ ይመስልኝ በጣም ነው የሳቅኩት። በጣም ማዳም ተቆጣችኝ ብለሽ ነው ሌበር የምትከሹ ወይስ አበሻ ስለሆንኩ ንቀስ ነው ብዬ አንድ ሁለት አንድ ሁለት ስንነጋገር ተጠግቻታለሁ። እንደዚህ በጣም መጨረሻ ላይ የምትናገረው ንግግር ይውልሽ እኔ ከሰው ጋር በየንግግር እንትን አልችልበትም። ተጠግቻት ሁሉ እንደዚህ አላህ ነው እጄን ይዞ የመለሰኝ። በቃ ራሴን ኮንትሮል አድርጌ ተመለስኩ። የምጎዳው እኔ ነኝ በማደርገው ነገር። ከዛ በኋላ ሄድኩኝ የሆነ እሩብ ሰዓት እንደዚህ ሌላኛዋ ሰራተኛ ከላይ ቤት መጣችና ማማ ፖሊስ በር ላይ አላለችኝ። ይሄ እሁድ ቀን ነው። ፖሊስ በር ላይ አዎ፣ የሰላት ልብሴ ለበስኩና ወጣሁ። ባለቤት የተኝቶ ስለነበር ወጣሁኝና ና አም ስላቸው፣ ደውላ መታኛለች አለች። ና ውጪ እና ንገሪያቸው አልኳት። ወጣን። በጣም ትጮህብኛለች። እንደገና ልትመታኝ ነበር። እዚህ ጋ መታኛለች፣ ስከሸዋን እንዲያርጋ እዚህ ጋ ንቃብ ለብሳ ሽ በሼላ እንዲተሸፍና ይሄን ልትገልጽ ስትል እነሱ ናቸው የጮሁባት። ኖ ኖ ናናና ብለው ጮሁባት። ይሄን ገልጻ እንዲ ልታሳይ ስትል እኔ ወላሂ ለአዚም ይኸው ሀያት አለች። ትግባ እና ትናገር። በማግስቱ ቁርአን ይዤ ነገር ከበረደ በኋላ አንቺ ቁርአን ምቺ ተሳስቼ እንኳን ድንገት መትቼሽ ከሆነ እስኪ እንዳስታውሰው ቁርአን ምቺ ስላት ኖ ቁርአን ይዘን መተን ማለት ነው አምጥቼላት ይላል ምቺ አልመታም ፖሊስ ፊት ነው የምመታው ስላት ቁርአን እኔም ፊት ቁርአን ነው ፖሊሲ ፊት ቁርአን ነው የትን ቦታ ቁርአን ነው ግን ራሴን ምናልባት ተናድጄ አድርጌው ከሆነ ብዬ ነው አልኳት አልመታም አለች መለስን ቁርአን አልመሄን ፖሊሶቹ ፊት ምን ተስማማ መሰለሽ ምንድን ነው መክተብ? መልሻት በቃ፣ ልጅ ታውሪ ራስች ሲለኝ ጊዜ አነል መክተብ አልኩት። አይልሰፍር ይህ ሲል ላማ ብሰፍርሃ አላሳፍራትም፣ ወላ መክተብ አልወስዳትም። አይዲዋ የመጣው ከሁለት ቀን በፊት ነው አልኩት። ያወጣኋትን እያንዳንዱን ወጪ ትሰጠኝና የአንድ ወር ደመወዟ ከዛ ላይ ይቆረጣል። ማሰላማ ኖ ስራ አስገባት፣ ስራ አስገቢ በላት ስለው ስራ አይደለም ማንም አያስገድደኝም ለዚህ አልኩት። እሱም ትክክል ነው አይመለከታትም። ከዛ በኋላ ካንስሌሽን ከሰጠችሽ በኋላ ሂጂ ፈልጊ አላት። ቻው ቻው ተባባልን፣ ፖሊሶቹ ሄዱ፣ እኛ ገባን ወደ ቤት። እኔ አንድ ነገር ተናግሬ እስክ ጨርስ ነው እረሳሁት። ግን ማታ ላይ ባለቤቴ እቺ ዜት እዚህ ድረስ ማዳሜ ተቆጣችኝ ብላ ፖሊስ ካመጣች በኋላ እዚህ ቤት መኖር አትችልም ብዙ ግጭቶች ይፈጠራሉ፣ ብዙ ነገር ይፈጠራሉ። ለዛ ሁሉ ቤቴ በር ላይ የመጣ ፖሊስ ሊቆም ነው ወይ? በትክክልም ሳስበው ደግሞ ልክ ነው። እንደ ኖርማል የሚታለፍ ነገር አይደለም። ሀዩን ሀያት ንገሪያት፣ መቼ ነው አዘጋጅታ ብሬን የምትሰጠኝ እና የምትሄደው? ሰውም ማምጣት ስላለብኝ ማናገር ሁሉ አልፈለግኩም። ሀያት ስትጠይቃት የምን ብር ነው የምሰጠው? አናግራት አለው ትላታለች። እንደ ማታ ኔክስት ዴይ ሞርኒንግ ስራ ወደ ስራ ልንመጣ፣ ጠዋት ተነስቼ እኔ እዛች ክፍሌ ሲሄድ ቲክቶክ ማ ያለው ጸጥታ አስፈልግ ነው። እዛ የሚሄደው ልጆች እዚህ ስለሚረብሹ ኤኒዌይ፣ እዛ ሄጄ ቁጭ እንዳልኩኝ ለካ ሀያትን ምን ብላለች፣ ካለፈ ነው ለእኔ ሀያት የምትነግረኝ። ሂጂና አሁን ላናግራት ስትላት፣ ሴትዮዋ ገና አፏ ላይ ቁርስ እንኳን ሳታደርግ፣ ቡና ሳትጠጣ ንግግር አያስፈልግም፣ በኋላ ትላታለች። እኔ ቡናዬን ጠጥቼ ወጣሁኝና ቤት ውስጥ ያሉትን ልጆች ግቢ መጥረግ የእሷ የስራ ድርሻ ነው። ግን ካላት ነገር እኔ ቀንሽ ምን አረኩኝ? በፊት ለፊት ግቢውን እናንተ ተጋግዛችሁ ጥረጉ አልኩና ሁል ጊዜ በፊት ቤት ውስጥ በነበርኩ ሰዓት ከጓሮ ያለውን ግቢ ውሃ በቀጥጥ ባድርገው ስንገባ ሁሉ ውሃ እየተንቦራጨቅን ነው፣ ደስተኛ ነበርኩ። በዚህ ይሄን ሁለት ቀን ያው ስላላየሁኝ ወደ ጓሮ ሄጄ ቆሻሻ አየሁኝ እና መጣው መዲና አልኳት። ጀርባዋን ነበር የሰጠችኝ። አቤት ብላ ዞር ስትል ኤልሻቡ ስልኳን እንደዚህ ይዛለች፣ እንዲጡቷ ላይ ኦኬ፣ እንዲይዛ ሳይ ሁለት ልቦንኩኝ። መዲና ጓሮውን እንድታጥቢው አልኩኝና እየቀረሽኝ ነው አልኳት። ምንድነው አንቺ ከስልጌ ጋር ቱጋለች? ይሄን ሰዓት ገባኝ ሪስ ሳምቲንግ። ባይሆን አረ ማማ ለምን እቀርጻለሁ? ይኸው ትላለች አደለ ኖርማሊ ከሰትል ጊዜ አሀ ይሄ ስልኩን ለመንጠቅ ተታገልኩ። እየቀረጸችኝ ነው የመሰለኝ። ያለ ሂጃብ ነኝ ያለሁት በፒጃማ ነኝ። ሀቡ ስልኩን ለመንጠቅ ተሞክርኩ፣ ታገልኩ። አዩም መጣች፣ ሌሎቹም ተቆጡኝ። ከዛ በኋላ ራሴን መለስ አደረግኩኝና አሁንም ሴጣን ውስጥ ልትከተኝ ነው ይችልች ብዬ ራሴ ፖሊስ ጋር ደወልኩኝ። ትላንት ጠዋት ማለት ነው ይሄ። ፖሊስ ጋር ደወልኩኝና እንዲ እንዲ ያደረገችኝ ነው ስል መጣን ሲሉ እኔ ራሴ ይዣት እመጣለሁ አልኩኝ። ባለቤቴን ናዛ አልኩት ልጆች ሊያደርስ ሄዷል። እሱ ጠዋት አርሊ ሞርኒንግ ነው ይሄ ሁሉ የሚሆነው። ፖሊስ ጣቢያ ተያይዘን ሄድን። እኔ ያለሁት የሆልጅ ቢጃማው ላይ የሰላት ልብስ ነው የደረብኩት። ከዛ መንገድ ላይ እየሄድን እያለ ሌላ ሰው አናገረኝ። ነሙና ኦልሬዲ አንቺ የሚከፈተውን ነገር ከፍተሻል። ለምን እዚህ ዛት ያለሽ ከፈለገች እራሷ የፈለገችን ታርግ ሲሉ እቤት እንመለስ ወይስ እንውረድ? ፖሊስ ጣቢያ ፖሊስ ጣቢያ አለች። ፖሊስ ጣቢያ ኦኬ። አደረስኳት። በር ላይ አወረድኳት። ፖሊሱ ወደ ደጅ ሲመጣ አስገባት ፒጃማዬን ቀይ ማን ነው የሰላት ልብሴን ቀይሬ እመጣለሁ አልኩኝ። ሄድን፣ ሀዩም ቀይራ እኔም ቀይሬ ተመልሰን መጣ። ኦኬ ተመልሰን ከመጣን በኋላ ከተመለስን በኋላ የእሷ ያለችውን ብላ ጨርሳለች። ኦረዲ የእኔ ተራ ነው። ሲጠይቁኝ እንዲ እንዲ ብዬ አስረዳዋቸው። ኢቨን አልኩት የበቀደሙ ፖሊስ በር ላይ የመጣውን አናግረው ምን አለመሰለሽ፣ እቺ ሲጀመር ከደመራ ምትተስላ ሀግ ሽርጣ ስንት ጊዜ የደወለች ናት። ከድሮን ቤት ስትወጣ ለምዳለች፣ ገባሽ? እየደወለች ለኢንሹራንስ ነው የደወልኩት ለእንትን ደወልኩት ነው ብላ ልታስረዳይ ሞክራለች። ግን ኤኒዌይ እነሱ እንዲህ ብለዋል እና ለሷ ማዳም ስትቆጣት ፖሊስ ጋር መደወል ኖርማል ከሆነ ለእኛ ግን ኖርማል አይደለም። የፖሊስ መኪና እየመጣ በራችን ላይ ሲቆም ስለዚህ እኔ አልፈልጋትም። እሷም አልፈልግም ብላለች። ስልኩን ለምን ለመንጠቅ ሞከርሽ? ሲል እየቀረጸች ይመስለኝ ሲለው ራሱ ሻድ ሆነ እላዩ ላይ ምስክር ሆነባት። ምን አለመሰ አሁንም ምስክር የፍርድ ቤት ስደርስ ፖሊሱ ነው ደስ የሚልሽ ነገር ራሱ ምን አለ ኖ ቪዲዮ አልቀረፀችሽም፣ ድምፅሽን ነው የቀረጸችው። this is emirate she don't have right even to record my voice የኔን ድምፅ ኢቭን ሪካርድ ለማድረግ ራይት የላትም ኤኒዌይ ሹኩራን አልኩኝ። ለእኔ ይኸውልሽ እንግዲህ መረጃ የለኝም እዛ እኔ እናሷ የተነጋገርንበት ስልኩን ልቀበላት የሞከርኩበት ቦታ ላይ ካሜራ የለም። ነገር ግን አላህ ለእኔ ሲቆምልኝ ይኸውልሽ እራሷ ወስዳ ሪከርድ አሰማች። ከዛ ተነጋገርን ከፖሊሶቹ ጋር ምንድን ነው መፍትሄው። ያወጣሁትን ወጪ ሰጣኝ። ከዛ ላይ ደሞዟ ሊቆረጥና ልንለያይ ተነጋገርን ብዙ ተነጋግረን፣ መጀመሪያ ሲጀመር በፍጹም ይሄንንም አላደርግም መጀመሪያ ሄዳ ሌበር ትክሰሰኝ ብዬ ነበረ። ጠሯት። ከጠሯት በኋላ በቃ ይኸው ደሞዝሽን ልትሰጥሽ ነው ሙሉ የእሷን ብር ደሞዝሽን ቆርጠሽ ስጫት አሏት። ሲሏት ጊዜ ማለች ኖ አልሂን። አሁን አሁን በጣም ራፍ ናት ስትናገር፣ እኔ የማውቃት መልአክ የነበረች ልጅ ኮምፕሊትሊ ተቀይራ ስትናገር፣ ሌላ ሰው ነች አሁን አሁን